ሰላምና ጤና ባላችሁበት ቦታ ሁሉ የብዛው ድና ክራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምሯል። ዛሬም እናንተን ያስተምሯችኋል ብዬ ያሰብኩትን እጅግ ጥብቅና አስተማሪ የሆኑ መልእክቶችን ሰብሰብሰብ አድርጌ እየመጥቻለው። ጉልበት ይኑረው። ላይክ አድርጉ፣ ሼር አድርጉ። በተለይ በተለይ ሀገር ውስጥ ከሀገር ውጭ ያላችሁ በስደት ዓለም የምትገኙ እህቶች ወንድሞች፣ እናቶችና አባቶች ሕጻናትን ጭምር ሁላችሁንም እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ረዴት በረከትን ይክፈለን እንላለን። ዛሬ ጥቅምት አምስት ነው በሀገራችን ኢትዮጵያ በይበልጥ ማለት ነው በተለይ በተለይ ደግሞ በዝቋላ በምድረ ከብድና ሌሎች በብፁ አባታችን በታላቁ አባታችን በአቡነ ገብረ መንፈስ ቅዱስ ደብር ማለት ነው ታቦተጉ ባለበት በኢትዮጵያ ክፍል ሁሉ ይከበራል። በይበልጥ ግን ሁለቱ ቦታዎች ዝቋላ ላይ በይበልጥ፣ ምድረ ከብድ ላይ በይበልጥ ይከበራል። በዚህ እለት፣ ምን የተፈጠረበት እለት ነው? ዝቋላ ምን አይነት ክስተቶች ይታዩበት? ምክንያቱም ብዙ ግጭቶች፣ ብዙ ጦርነቶች፣ ብዙ ነገሮች ይታዩበት የነበሩበት መኮን መነኩሳት አባቶች የሚንገላቱበት እና የተቅዱሳት የሚሰረቅበት የታጠቁ ኃይሎች በተደጋጋሚነት የሚመላለሱበት ለመሄድም ለመባረክም ከስፍራው በረከት ለማግኘትም አስቸጋሪ የሆኑ ስፍራዎች እንደሆኑ እናውቃለን። ይሄ ምድረ ዝቋላ እንዴት ነበረ? ታዲያ የአሁኑ የጥቅምት አምስት የ2018 ዓመታዊ ክብረ በዓል እንዴት ተከበረ የሚለውን መረጃ እየላችኋል። እሱ ብቻ ሳይሆን በተለያዩ ቦታዎች ላይ የተከበሩትንም ቪዲዮ እያለሁ ታዲያ የእናንተ ላይክ ማድረግ እጅግ አስፈላጊ ነው። ቪዲዮ ላጋራላችሁ። በደንብ አድርጋችሁ ተመልከቱ። እኔ ምንም አላወራም። ተከታተል፣ እንመለሳለን። ግን ሁላችሁም እንኳን አደረሰ፣ እንኳን አደረሰች በሉ። ምክንያቱም ለዚህ መድረስ በጣም በጣም በጣም ትልቅ ስለሆነ ማለት ቀላል ነገር አይደለም። ይህን ማየት የፈለጉ ያላዩ በተለያዩ ቦታዎች ላይ በተሰጋጠናቸው በህመም ያሉ ወንድሞቻችን ሊኖሩ ይችላሉ። ግን እግዚአብሔር ፈቅዶ ይህን እንድንመለከት የረዳን አባቶቻችን አምላክን እያመሰገንን ለታሰሩት መፈታትን፣ ለታረዙት መልበስን፣ በስደት ዓለም ላሉት ደግሞ መመለስን፣ በግዞት ላሉ መፈታትን እየተመኘን በጎዳና ላይ ያሉትን ደግሞ ወደ ቤት እንዲያገባቸው፣ የተራቡት እንዲመገቡ እየተማጸንን በቃል ኪዳናቸው በረከታቸውን እየተካፈልን እንድንጸልይ እንዲረዳን እግዚአብሔርን እየተማጸንን ቪዲዮ ላጋራላችሁ። ላይክ እና ሼር በማድረግ ብቻ ተከታተሉ። በጥቅምት አምስት ቀን በዓልህን ያከበረ የእሳት ባህርን በግልጥ ያልፋል፣ የዲያብሎስን ፊትም አላሳየውም። በተጋድሎ የተቀደሰች ገዳምህን ደብረ ዝቋላን የተሳለመ ወንዱ እንደ አርባ ቀን ሴቷ እንደ ሰማንያ ቀን ህፃናት ንጹሐን ይሆናሉ፣ እንደ መጥምቀ መለኮት ቅዱስ ዮሐንስና እንደ ወንጌላዊው ቅዱስ ዮሐንስ ይሆናሉ ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ለሰጠባት ለአቡነ ገብረ መንፈስ ቅዱስ ዓመታዊ ቃል ኪዳን በዓል እንኳን አደረሳችሁ አደረሰን። ርዕሰ ባህታውያን አባታችን ገብረ መንፈስ ቅዱስ እግዚአብሔር ከማህፀን መርጧቸው በዚች ዓለም 562 ዓመታት ሲኖሩ እህሉ ሀያ ያልቀመሱ፣ ልብስ ያለበሱ 60 አናብስትና 60 አናምርት የሚያጅቧቸው ሰማያዊ ህብስትና ጽዋን በማየት ብቻ እንደተመገቡ እየሆነላቸው የኖሩ ሰውነታቸው በጸጉር የተሸፈነላቸው ልዩ አባት ናቸው። ስለ እኛ ስለ ኢትዮጵያውያን ኃጢአት ለመቶ ዓመታት በዝቋላ ባህር ተዘቅዝቀው ቢጸልዩ ጌታችን ኢየሱስ ክርስቶስ የኢትዮጵያን ሕዝብ አስራት አድርጎ ሰጥቷቸዋል። በተጨማሪም በመባረቅት ላይ ተሹመው ብዙ አጋንንትን ከሀገራችን አጥፍተዋል። ጊዜ የረፍታቸው ሲደርስ ስምህን የጠራ መታሰቢያህን ያደረገ በስም ቤተ ክርስቲያን ያነጸ እስከ አስራ አምስት ትውልድ ድረስ ምርልሃለሁ፣ ልጅ ባይኖረው ልጅ እንሰጠዋለሁ፣ እናትና አባቱንም መምራቸዋለሁ ብሎ ጌታችን ቃል ገብቶላቸው በመጋቢት አምስት ቀን በክብር አርፈዋል። ስጋቸውንም መላእክት ሰውረውታል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ይቆየን። Yeah, yeah,

ዝቋላ መቶ ዓመቱ ተዘቅዝቀው ሲጸልዩ መቶ ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም፣ ከኔ ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ከአንተ ጋር ይታረቁ ብለው ነው። ምንድን ነው ያደረጉት? ከዚህ በላይ መጽሐፍ ቅዱስ ምንድን ነው? ቅዱሳን አባቶቻችን እና አሁነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገርል አሁን እያነበብኩ ጥቅስ በጥቅስ ባስተያየው እራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋህን ብፅዋን ናቸው ይላል። የዋህን ብፅዋን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው ሰላሳ አመት ያን ንጉስ ማረልኝ ያሉን አቡነ ገብረ መንፈስ ቅዱስ ይጸልይ ታዲያ። የዋህ ዚ ሀዳ እየበቅ ቂም የሌለበት ነው የዋህ ማለት። የዋህ ናቸው ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን ብፁህ የዋህ ገብረ መንፈስ ቅዱስ ስለሆነ ስለሆኑ ምድር ሊወርሱ ይገባቸው። ብፁሃን ንጹሐነ ልብ ልባቸው ንጹሕ ነበረ። ብፁሃን ላይ ሰደዱ በይንተ ጽድቅ ስለ ጽድቅ የሚሰደዱ ብፁሃን ናቸው። ይሄው ከግብፅ ወደ ኢትዮጵያ ተሰደዱ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን እለ ይላሑ በይንተ በይንተ ጽድቅ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን ለይርህቡ በይንተ ጽድቅ ስለ ጽድቅ የሚራቡ ብፁዓን ናቸው። አምስት መቶ ስልሳ ሁለት ዓመት አልበሉ። ታዲያ ይህንን ስላደረጉ እነዚህ ቅዱሳን በገቡበት ሰባት ዓመት እንዲህ ግር ማለት እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መቶ አቅፎ ልተው ወይስ ላስቀረ ሲላቸው፣ ተው ልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ ሰላሳ ዓመት ድንጋይ ነክሰው ምር የላሃለው ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪ ለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ለሚመስላቸው የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው ገንዘብ ላሰከረው ሰው ምቾት ላሰከረው ሰው የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ረ ተረት ተረት ነው የሚለው። እንዲ አይደርሰው እና አባታችን አቡ ነገሩ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው መቶ ዓመት አልቅሰውልናል። እንዲ እሳቸውን አለማሰብ እንዲ ይገርማል። ቸርችል የሚባል ጎዳና አለ፣ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዚደንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥም። መንገዱ እንደ መንገድ በነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ ገ እንደ ጅል አይደለም ቸርችል እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደወጡ ጥንቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር፣ የአንድ ተራ ሰው፣ የአንድ ተራ እንዲው ሰው መታሰቢያ ሀውልት እያቆምን ከተማ እየሰየምን መንገድ እየሰየም ለነፍስ የደከሙ መቶ አመት ለነፍስ የደከሙ የማይሆን ነገር ነው እንዴ ነው የማይሆን ነገር እሳቸው እኮ የሚሰሩ በእግዚአብሔር አለ እንጂ እኛ በሰው አቅም አለ አላልንም እኮ በፋብሪካ ሰሯል አላልንም። በእግዚአብሔር ኃይል እንኳን መቶ አመት ሺ አመት ይቻላል። መቶ አመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይስ ከሃዲነት ልብን እንዳናትል ወዴት አለ እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተተው አስታርቀዋል። ዛሬም የሚያስታርቃሉ። ገድለ ገብረ መንፈስ ቅዱስ ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምናነበው፣ አንደኛ ወደ እግዚአብሔር የሚኬደው እንዴት ተብሎ ነው? ስሁ ትህትና ይላል። ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል። ስለ ጥርቅ መራ ምንድን ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል። ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው፣ ፊት አውራሪዎቻችን ወይስ የብህወለ ወደ እግዚአብሔር በእንት ያይ ቅዱስ ጳውሎስ ያለው ገላትያ መልክቱ ላይ ስለ እኔ እግዚአብሔርን ያመሰግኑታል። እንዴት እንደዚህ ያለ የጽድቅ አበጋዝ የጽድቅ ፊት አውራሪ የሰጠን አምላክ ብለው ስለ እኔ እግዚአብሔርን ያመሰግኑታል። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው። ሲገቡ በረከት ለምን? እግዚአብሔርን ተሸክመው ነው የሚዞሩት። የሐዋርያ ሥራ ምዕራፍ 9 ላይ እግዚአብሔር ቅዱስ ጳውሎስን ስሜን ተሸክሞ በአሕዛብ ይዞር ዘንድ ምርጥ ዕቃ አርጌ መርጫዋለሁ፣ እንዳለ ምርጥ ዕቃዎች ናቸው። የክርስቶስን ስም ተሸክሞ የሚዞሩት እነሱ በገቡበት ክርስቶስ ይገባል፣ ባደሩበት ያድራል፣ በዋሉበት በተጠሩበት ይጠራል። ለምን ዘአኮ የእምፅ እግዚአብሔር ከመይርሳ ተልእኮ ተክሙ፣ እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ገላትያ ዕብራውያን ምዕራፍ ስድስት ላይ እግዚአብሔር ያገለግላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ደግነት ው መጽሐፈ ምሳሌ ላይ ጻድቅ ለእንስሳ ነፍስ እንኳን ይራራል ይላል። አንበሳና ነብር ይከተላል ሲባሉ ምን ላበላቸው ነው ያሉ፣ ለእነዚህ ሁሉ የሚያዝኑ እንዲህ አሉ። የክርስቶስን ፍቅር አሁን እኮ ሰው ማለት ነው፣ ስልኩ በጠራ ቁጥር መላክ የደወለለት ሲመስል እየጸለ ልቡ የሚሸበረው ሰው ሁሉ እኮ ነው አቡነ ገብረ መንፈስ ቅዱስ አይናቸውን ቁራ እየበለው የክርስቶስ ፍቅር ያልጎደለባቸው ናቸው። ቁራ እየጠጣው አይናቸውን የክርስቶስ ፍቅር አልጎደለባቸውም፣ አልተነቃነቁም። በጣታቸው እኳን ቁራውን መከልከል አልፈለጉም። እናንተ እንዲህ እንዲ አንድ ሚስኮል በተደረገ ቁጥር እንደው እንደው እግዚአብሔር ደወለላችሁ እኮ የምትመስሉት እምን መስለውሽ እንዳይከፋችሁ እኛ አላረግም አስልክ እንደዚህ አድርጌ አላውቅም። ስናስቀድስ እንደዚህ መከራችን። አንዳንዱ አንዱ ሰው አሁን መረጋጋት የለውም። ሊገማል ይሄ ዛሬ ያለበት ነው የሚመስል። የሚለው ነገር አለ። እሺ ተረጋጉት፣ እጃችሁ ሁሉ ስብስብ አርጉ። አንድ አቡነ ዘሰማያት እስኪጨምር እስኪጨርስ ድረስ ጦጣ ነው የሚመስል በቆሎ የያዘ አንድ አቡነ ዘሰማያት የማህበር ጸሎት ማር እንዲሁ መቼ እንደምንረጋጋ አይደርስም። መባከን እግዚኦ ባርነ ክርስቶስ እያልክ ትዞራል። ፍርድ ቤቱን እስኪ ክቡር ፍርድ ቤት ምን መሰለወት ብትሉ ምን ያስላል ፖሊስ 48 ሰዓት። እግዚአብሔር ዳኛ እኮ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት መጥ መናገር ስርዓት መጥቆ አሁን በፍርድ ቤት ሰምታችኋል። ዳኛውን አቢዩዝ ማድረግ ወንጀል ለምሳሌ አንዲት ሴት ጾጣዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መስ እንትን ያሰ ያስበጅላል። አታውቁም። ይሄ አትከሰሱት ኝሮ ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች በሽቱዋ አባብላ ውሳኔ ልታሳስተው ፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ ማለት ነው እንዲ ጠይቃለሁ፣ ሳገኝ እጠይቃለሁ፣ ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ከዳኛ እጄ አላውቅም ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናን ሲስ የአባቶቻችን ፍቅር አሰቡት። አባ በጸሎት የሚካኤል ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ፈሶ ፈሶ ፈሶ ጨርሶ አላወቁትም። ጨርሰው ግን ብዙ ደም ፈሷቸው ሲሆን ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎሪዎስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ውሎ ውሎ ማታ ይወጣል። ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይህን ነው። ሶስት መቶ ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከእኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም፣ በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል። ስለ አቡነ ገብረ መንፈስ ቅዱስ ብሎ አማኑኤል ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አያችሁት? እጅግ ደስ እንደተሰኛችሁ አምናለሁኝ። ላይክ አድርጎ ሼር አድርጎ መረጃውን በደንብ አድርጋችሁ አዳርሶ ለማለት ወዳለሁኝ። ይህ ያሮስ ነው። ያሮስ የእናንተም የእኛም ነው። ወንድማችሁ ልዑል መብራቱ ነኝ።